ቤተሰብ በዚህ ቪዲዮ የማሳያችሁ እንዴት አድርጋችሁ የጂሜል አካውንት ክሬት ማድረግ እንደምትችሉ ወይንም የጂሜል አካውንት እንዴት አድርጋችሁ መክፈት እንደምትችሉ የማሳያችሁ ይሆናል። ማለት ነው። በነገራችን ላይ እናንተ በተለያየ አጋጣሚ ሞባይል ቤት ሄዳችሁ ወይንም ኮምፒውተር ቤት ሄዳችሁ የጂሜል አካውንት አስከፍታችሁ ከሆነ ያን ለተለያየ ፐርፐዝ እንድትጠቀሙበት እኔ ሪኮመንድ አላደርጋችሁም። ምክንያቱ ደግሞ የእናንተን ጂሜል አካውንትና ፓስዋርዱን ስለሚያውቁት ስለዚህ መረጃዎቻችሁን ሀክ ሊያደርጉባችሁ ወይም ሊጠልፉባችሁ ይችላሉ ማለት ነው። አንደኛ ማድረግ ያለባችሁ ምንድነው ያንኑ ጂሜል አካውንቱን ፓስዋርዱን መቀየር አለባችሁ፣ የዛኑ ጂሜል አካውንት ማለት ነው። አለበለዚያም ደግሞ አሁን በማሳያችሁ መንገድ የጂሜል አካውንት ክሬት ማድረግ አለባችሁ ማለት ነው። ሌላኛው ደግሞ የጂሜል አካውንት ክሬት ማድረግ በምትሞክሩበት ሰዓት ስልክ ቁጥር እየጠየቃችሁ ከዛም በኋላ ስልክ ቁጥር አስገብታችሁ ኮድ አልክ እያላችሁ ለተቸግራችሁም መፍትሄ ይዤላችሁ መጥቻለሁ ማለት ነው። ምን መሰላችሁ የምታደርጉት የጂሜል አካውንታችሁን ክሬት ለማድረግ መጠቀም ያለባ ያለባችሁ አፕሊኬሽን ነው ጂሜል የምትለውን አፕሊኬሽን መጠቀም አለባችሁ ማለት ነው። በዌብሳይት ምናምን ኮድ ሊልክላችሁ ስለማይችል ማለት ነው። በተጨማሪም ኮምፒውተራችሁ ላይ ብትሞክሩ አሪፍ ነው። ምክንያቱም ስልካችሁ ላይ ክሬት አድርጋችሁ ከዛም በኋላ ወደ ኮምፒተራችሁ ላይ ሎጊን ማድረግ ትችላላችሁ ማለት ነው። ክሬት ባደረጋችሁት ሶ እንዴት አድርገን ክሬት የምናደርገው ች የምትመለከቷትን ጂሜል አፕሊኬሽን መጠቀም አለባችሁ ወይንም መውረድ አለባችሁ እናንተ ላይ ከሌለች ከፕሌስቶር ላይ ማግኘት ትችላላችሁ ሶ ጂሜል የምትለዋን ክሊክ አድረጋት አለው ማለት ነው ከዛን እዚጋ ላይ እንደምትመለከቱት የጂሜል አካውንት ክሬት ተደርጎ ስለማያውቅ እንደዚህ ያመጣልኛል ማለት ነው ነገር ግን ከዚ ጂሜል እናንተ የጂሜል አካውንት ክሬት አድርጋችሁ የምታውቅ ከሆነ ስክሪ ላይ እንደምትመለከቱት ይመጣላቸዋል ከዛ ምንድነው ማድረግ ያለባችሁ ፕሮፋይሏን ክሊክ ታደርጓትና ከዛን ዘቅ ሰትሉ አድ አካውንት የምትላለች ማለት ነው። እሷን ክሊክ ስታደረጓት ጀስት እንደዛን እንደማሳያቸው ይመጣላቸዋል ማለት ነው። እስኪፕ የምትላለች ጫናት ይሄን። ከዛ አድ አን ኢሜል አድረስ የምትሏን ክሊክ ላደርጋት ከዛ ልክ እንደዚህ ይመጣላችኋል ማለት ነው። ፕሮፋይሏን ክሊክ ስታደረጓት፣ ከዛም በኋላ ጎግል የምትለዋን ክሊክ ታደረጋላችሁ። ከዛም በኋላ አሻራ ወይም ፓስዋርድ ይጠይቃችኋል እሱን ታስገባላችሁ ማለት ነው። ፋሚሊ ከዛ እንደምትመለከቱት እንደዚህ ይመጣላችኋል ያው ኢሜል ኦርፎን የሚለው ከዚ በፊት እናንተ ክሬት አድርጋችሁ ከሆነ የምታውቁ ከሆነ ወይም ጂሜል አካውንት ካላችሁ እዚህ ጋር አስገብታችሁ

ኔክስት ማለት ትችላላችሁ። እኛ ግን የምንፈልገው ገና አዲስ ጂሜይል አካውንት ክሬት ማድረግ ስለሆነ ክሬት አካውንት የምትለዋን ክሊክ እናደረጋለን። ከዛን ፎር ማይ ፐርሰናል ዩዝ የምትለዋን ክሊክ እናደረጋታለን። ምክንያቱም ለራሳችን ስለሆነ መጠቀም የምንፈልገው ማለት ነው። ከዛም በኋላ ፈርስት ኔምና ላስት ኔም አስገቡ ይላችኋል። የራሳችሁን ስምና የአባታችሁን ስም ማለት ነው። እዚ ጋር ደስ ያላችሁን ስም ማስገባት ትችላላችሁ። ነገር ግን አንተ ለፕሮፌሽናል የምትጠቀሙበት ከሆነ ለተለያዩ ስራ የምትጠቀሙበት ከሆነ ፈርስት ኔምና ላስት ኔም ትክክለኛ ስማችሁ ታስገቡት ሪኮመንድ ያደረጋችኋል አለው ፈርስት ኔም ላይ እኔ አቡሽ ብዬ ላስገባ አቡሽ። ከዛ ላስት ኔም ላይ ጌትነት ልበለው ጌትነት። ከዛም በኋላ ኔክስት የምትለዋን ክሊክ አደረጋለው ማለት ነው። ከዛን እዚ ጋር ቤዚክ ኢንፎርሜሽን ላይ ትክክለኛ የተወለዳችበትን ቀን ዓመተ ምሕረት ወርና ወር እና ጾታችሁን ታስገባላችሁ ማለት ነው። ሶ ግዴታ ግን እዚ ጋር ስታስገቡ በተለይ አመታችሁ ከ18 ዓመት በላይ እንዲሆን አድርጉት። ሶ ወሩን ክሊክ ታደረጓትና ደስ ያላችሁን ምረጡት ወይም ትክክለኛውን ሶ እኔ ሜይል በለው ከዛ ቀኑን ደግሞ 17 ላድርጋት። ይሯን እዚጋ ሁለት ሺህ ልበላት እኔ ሁለት ሺህ ጀስን ሲሆናል ከ18 ዓመት በላይ ስለሚሆኑልኝ ችግር የለውም። እናንተም ከ18 ዓመት በላይ አድርጉት፣ ምክንያቱም ለብዙ ነገር እንዳጠቀሙበት ስለሚያደርጋቸው ወይም ከ18 ዓመት በታች ከሆነ ማለት ነው። ከ18 ዓመት በላይ ከሆኑ ደግሞ ለብዙ ፐርፐዝ መጠቀም ትችላላችሁ። ለምሳሌ ክሊክ ለማድረግ ተለያየ ነገር። ከዛ እዚጋ ጀንደር የምትለዋለች አይደለም እሷን ክሊክ ታድርጓት እና ጾታችሁን ሰሌክት ታደርጋላችሁ። ፊሜል ወይንም ሜል የሚለው ማለት ነው። እኔ ወንድ ነኝ፣ ሜል የምትለዋን ክሊክ አደርጋታለሁኝ። ከዛም በኋላ ኔክስት የምትለዋን ክሊክ አደርጋለሁ። ከዛም በኋላ እዚጋ እንደምትመለከቱ ባይ ዲፎልት ሁለት ጂሜል አካውንት ጀኔሬት ያደርግላችኋል ማለት ነው። የምትፈልጉት ከሆነ ከሁለት አንዱ ክሊክ ማድረግ ነው። አይ እኔ እንዲሄን አልፈልግም እኔ በራሴ ነው ጀኔሬት ማድረግ የምፈልገው ወይንም በራሴ ነው የጂሜል አካውንት እኔ መስጠት የምፈልገው የምትሉ ከሆነ ክሬት ዩር ኦን ጂሜል አድረስ የምትለዋን ክሊክ ታደረጓታላችሁ። ኢቭን ለእናንተ ራሱ የጂሜል አካውንት አዲስ ካለመጣላችሁ እንደዚህ ክሪኤት ዩር ኦን ጂሜል አድረስ የምትሏን ክሊክ ታደረጉት እና ከዛም በኋላ እዚጋ ስም ታስገባላችሁ ማለት ነው። ለምሳሌ እኔ አቡሽ ብዬ ጌትነት አስራ ሁለት ማለት ትችላለኝ። ከዛ ኔክስት የምትለዋን መጫን ነው የምፈልገው ከሆነ ከላይ ያሉትን የማልፈልግ ከሆነ ማለት ነው ኤረር የሚያመጣባቸው ከሆነ ተያይዘዋል፣ ሌላ ሞክሩ ነው የሚለን ስለዚህ፣ የቃየራችሁ መሞከር ትችላላችሁ ማለት ነው። እኔ ግን ጀስት ከላይ ያሉትን ስለምፈልጋችሁ አንዱን ክሊክ ላድርገው። ለምሳሌ የመጀመሪያውን ክሊክ ላድርጋት። ክሊክ ካረኩ በኋላ ኔክስት የምትለዋን እጫናታለሁ ማለት ነው። ከዛም በኋላ ዝጋ ክሬት ስትሮንግ ፓስዋርድ አስገቡ ይላቸዋል። ሶ እናንተ ፓስዋርድ ታስገባላችሁ ማለት ነው። ፓስዋርድ በምታስገቡበት ሰዓት ግን ማድረግ ያለባችሁ ምንድን ነው? አንደኛ የሚክስቸር ኦፍ ሌተር ይለናል። ይሄም ማለት የካፒታል ሌተር እና ስሞል ሌተር አንዳንድ ችግር የለውም። ከፈለጋችሁ ካፒታል ኤ እና ስሞል ቢ ማድረግ ትችላላችሁ። ከዛም በኋላ የቁጥሮች ድብልቅ ማድረግ አለባችሁ። ከዛም በኋላ ሲምቦሎችንም መጨመር አለባችሁ። ለምሳሌ አት ምልክት ምንስራል ምልክት ማለት ነው። ከዛ ያን ካረጋችሁ በኋላ ብዛታቸው ግን ስምንት መሆን አለበት ማለት ነው። የእነሱን ድብልቅ ካረጋችሁ በኋላ በዛ መሰረት ፓስዋርዱ ማስገባት ይኖርባቸዋል። ፋሚሊን ያስገብቻለኝ ሚክስቸር ኦፍ ጀስት የካፒታል ሌተር፣ ስሞል ሌተር፣ ቁጥሮች እና የሲምቦሎች ድብልቅ ማለት ነው። ብዛታቸውን ስምንት ነው ያደረኩት። ከዛም በኋላ ኔክስት የምትለዋን እጫናታለሁ ማለት ነው። ቤተሰብ እንደምትመለከቱት የጂሜል አካውንታችንን ክሬት አድርገናል። ምንም አይነት ስልክ ቁጥር አልጠየቀንም ማለት ነው። ሰው የምትፈልጉ ከሆነ በኋላ እናንተ ስ ክሬት ካደረጋችሁ በኋላ የስልክ ቁጥራችሁ ማስገባት ትችላላችሁ። ከዛ ማድረግ ያለባችሁ ምንድነው? ኔክስት የምትለዋን ትጫኗታላችሁ ማለት ነው። ከዛ ወደ ታች ዝቅ ስትሉ አይ አግሪ የምትላለች አይደለም፣ እሷን ክሊክ ታደርጓታላችሁ። ስክሮል ካደረጋችሁ በኋላ ማለት ነው ትንሽ ጠብቁታላችሁ። ፋሚሊ ይኸው እንደምትመለከቱት የጂሜል አካውንታችንን ክሬት አድርገናል ማለት ነው። ስለዚህ ይሄን ጂሜል አካውንት ይዛችሁ ዩቲብ ቻናላችሁ ላይ ሳይኒን ማድረግ ትችላላችሁ ለተለያየ ፐርፐዝም መጠቀም ትችላላችሁ ማለት ነው። በነገራችን ላይ አሁን ሳሳያችሁ ምንም አይነት ስልክ ቁጥር አልጠየቀኝም ማለት ነው። ስለዚህ እናንተም ስልክ ቁጥር እየጠየቃችሁ ጀስት ፓስዋርዱን ደግሞ አልክ እያላችሁ ከተቸገራችሁ በዚህ መንገድ ኢረሩን ወይም ችግሩን መፍታት ትችላላችሁ ማለት ነው። በነገራችን ላይ ጂሜል አካውንታችን ክሬት ማድረጋችን ለምን ይጠቅመናል የምትሉ ከሆነ ለተለያየ ፐርፐዞች እንጠቀምበታለን ማለት ነው። አንደኛ ዩቱብ ቻናል ክሬት ለማድረግ ሊሆን ይችላል። ፕሮፌሽናል በሆነ መንገድ ደግሞ ስኮላርሽፖችን አፕላይ ለማድረግ ሊሆን ይችላል። ብቻ ለተለያየ ስራ የጂሜል አካውንታችሁን በመጠቀም መረጃዎቻችሁን መላላክ ትችላላችሁ ማለት ነው። በተጨማሪም ስልካችሁ ላይ ያለው ፋይል የስልካችሁን ስቶሬጅ እየሞላባችሁ ከተቸገራችሁ ነገር ግን ስልካችሁ ላይ ያሉት ፋይሎች በጣም ወሳኝ ከሆኑ ወይም ማጥፋት የማትችሏቸው ከሆነ ምን ማድረግ ይችላላችሁ ማለት ነው። አሁን ክሬት ባደረግ ነው ጂሜል አካውንት ወደዛ አፕሎድ ማድረግ ይችላላችሁ ማለት ነው ነው ምክንያቱም ፍሪ 15 ጊጋ ባይት ስላለው ማለት ነው። እዛ ላይ ማስቀመጥ ትችላላችሁ ማለት ነው። እዛ ላይ ካስቀመጣችሁ በኋላ ስልካችሁ ላይ ያለውን ፋይሎች ማጥፋት ትችላላችሁ። ከዚም በኋላ ኢንተርኔት ያስፈልጋችኋል። በጂሜል አካውንታችሁ ሎጊን ታደርጉና የምትፈልጉትን ፋይል አክሰስ ማድረግ ትችላላችሁ በምትፈልጉበት ሰዓት ማለት ነው። ስለዚህ ቤተሰብ አሁን ክሬት ባድረግ ነው አካውንት ወደ ዩቲዩብ እንዴት አርጌ ሎጊን እንደማድረግ ላሳያችሁ ማለት ነው። ጂሜል አካውንታቸው ያስፈልጋቸዋል። ፓስወርዳችሁንም እንዳትረሱት። ሶ ቀጥታ ወደ ዩቲዩብ አፕሊኬሽኑ እንሄዳለን። ተገባችሁ በኋላ ው እዩ የምትለን ክሊክ ታደረጓት እና ሳይን የምትለን ክሊክ ታደረጓት አላችሁ ከዛን ዚጋ እንደምትመለከቱ አውቶማቲካሊ ራሱ ሎጊን ያደረግላችኋል ማለት ነው። ያቡሽ ጌትነት የሚለው በተጨማሪም ወደ ጂሜል ቸው ስትመጡ ስ ሎግ ኢን አድርጎ ነው የምታገኙት ማለት ነው። ወደ ጅሜላችሁም ይገባል ማለት ነው። ሶስት ጋር እንደምትመለከቱት ፊኒሽ አድርጎልኛል ማለት ነው። ስለዚህ ቤተሰብ አሁን ክሪት ያደረግነው ጂሜል አካውንት ለተለያየ ፐርፐዝ መጠቀም ትችላላችሁ ማለት ነው። በነገራችን ላይ ፋሚሊ ስለ ጂሜል አካውንት በደንብ ማወቅ የምትፈልጉ ከሆነ ለምሳሌ እንዴት አድርገን ነው ፎቶችን፣ ፋይሎቻችንን ወደ ጂሜል አካውንታችን አፕሎድ ማድረግ የምንችለው፣ ከዛም በኋላ እንዴት አድርገን ነው አክሰስ ማድረግ የምንችለው፣ ለሰዎች እንዴት አድርገን ነው ቴክስት መላክ የምንችለው፣ ወይም የምፈልገውን መረጃ መላክ የምንችለው በጂሜል ማለት ነው፣ ፎቶ እንዴት አድርገን አፕሎድ የምናደርገው የምትሉ ከሆነ ዲቴል የሰራሁት ቪዲዮ አለ። ዲስክሪፕሽን ቦክስ ላይ ገብታችሁ ታገኙታላችሁ፣ እዛ ላይ ማየት ትችላላችሁ ማለት ነው። ቤተሰብ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ አድርጉት፣ እንዲሁም ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት ቪዲዮ ይደርሳችኋል። ይመቻችሁ። ጉድባይ